ሰላም ሰላም ጋይስ እንደምን አላችሁ። የኢትዮጵያ ታላቁ ሩጫ እንግዲህ ተገኝተናል። እንደምትመለከቱት ነቢይ ሰላም ጋይስ፣ ታላቅ ሩጫ መተና ለመጀመሪያ ጊዜ በሕይወቴ እንደዚህ ስሮት አሳያቸውና።